ጨለማን ተገን በማድረግ የስርቆት ወንጀል የፈጸመ ተከሳሽ በእስራት እንዲቀጣ ተወሰነበት። ዋና ሳጅን ደጀኔ ውልፋታ ዘግቦታል። ረዳት ሳጅን አባይ ነህን የማየው ዝርዝሩን ያቀርበዋል። ተከሳሹ አቢት ታምራት ይባላል። የስርቆት ወንጀሉን የፈጸመው መጋቢት 25 ቀን 2017 ዓ ም በቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው 22 ተብሎ ከሚጠራው አካባቢ በሌሊቱ ክፍለ ጊዜ በአንድ መኖሪያ ቤት ውስጥ ነው። የግል ተበዳይ ወጣት ዮናስ ልጅ አለም እንደተናገረው እንቅልፍ ተኝቶ በነበረበት አጋጣሚ ተከሳሹ የቤቱን በር ከፍቶ በመግባት ሁለት የሞባይል ስልኮችን ጨምሮ የተለያዩ ልብሶቹን ይዞ ለማምለት ሲሞክርም፣ ከእንቅልፍ ነቅቶ ተከታትሎ በፖሊስ እንዲያዝ አድርጓል። ለሊት 9 ሰዓት አካባቢ ከቤት የገብቶ ሲገባም አልሰማም በተኛውበት ከስራሴ ላይ እና ሱሪዎች እና ስልኬ ምናምን እንደዛን አድርጎ ነው ሲወጣ ነው የሰሙት የሚገርም ነገር ከዛ ከወጣ በኋላ ምና በቁምጣ ጓደኛም ነበረ በቁምጣ ተከታትላናቸው ስንወጣ አዛ አየናቸው የሆነ እንትን ጨለማ ውስጥ ገቡ ስከታተለው የሆነ ሱቅ ነገር አለ ሸቀጣ ሸቀጥ ወደዛ ሲሄዳየት እኔም በርቀት እኔ እንዳያይ ብዬ እየተከታተልኩት ያለ እዛ ሱቅ ሄዶ የሆነ ሰላም ነው ምናምን መጀመሪያ ሰላምታ ተለዋወጡ። ሰላምታ ከተለዋወጡ በኋላ ምን እቃ አለ ምናምን ይሏል አለ ሱቁ ማለት ነው። ከዛ አይ ይያለው እቃ ምናምን ሲለው እዚህ ምናምን ሲል እኔ ያን በቃ በቃ የምናምን በራሴን ስላሰብኩኝ ፈጥኛ ያስኩት ልጅ ነው። ፈጥኛ ያስኩት የምን እቃ ነው ምናምን የምትል ምናምን ብዬ ከዛ ቃል ለ ወደዚህ እየመጡ ወደ ፖሊስ የካራማራ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን አስመራ መልካሙ እንደተናገሩት ተከሳሹን በቁጥጥር ስር በመዋልና ተገቢውን ምርመራ በማጣራት በክፍሉ አቃቢ ህግ በኩል ክስ እንደተመሰረተበት ገልጸዋል። በዋጋ ግምታቸው በጠቅላላ ወደ ሰባ ሺ ብር የሚያወጡ ግምት የሚያወጡ ንብረቶችን ተጠርጣሪው በቦርሳ ከቶ ይዞ ሊሄድ ሲል ተጠርጣሪው የግል ተበዳ ከተኛበት ነቅቶ ሲያዩ በቤት ውስጥ በቦርሳውን ከቶ እየወጣ እያለ ሲደርስበት ሌባ ሌባ እያለ ሲከተል በወቅቱ የነበሩ ሰዎች አብሮት ከግል ተበዳይ ጋር ተሮርጦ የግል ተበዳይ ተጠርጣሪውን እስከ ነግዝ ህግ ከፈኝ ተይዘው ወደ ካራማራ ፖሊስ ጣቢያ መጥቶ እኛ ምርመራውን በተገቢውና በስፋት ማጣራት ነው የጀመረው። ካጣራ ነው በኋላ ምርመራችን ጨርሰን ለሚመለከተው የቦሌ ክፍለ አቃቢ ጥፈት ቤት ነው ይላክ ነው። የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ወንጀል ችሎት ተከሳሽ አቢቲ ታምራት በፈጸመው የስርቆት ወንጀል ጥፋተኛ መሆኑን በማስረጃ አረጋግጦ በአምስት ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። በሌሊቱ ክፍለ ጊዜ የሚፈጸሙ የስርቆት ወንጀሎችን ለመከላከል ህብረተሰቡ የቤቱን በር በተገቢው ሁኔታ በመዝጋት በቂ ጥንቃቄ ማድረግ እንዳለበት ዋና ሳጅን አስመራ መልካሙ መልእክታቸውን አስተላልፈዋል።